አሁን አይደል እንደ ግብት የፈታኸው፣ ምን አስቸኮለህና ሩጥ ከደከ አረብ የምታገባው ምን አስቸኮለ? እኔ ለሰይድ ብቻ ሳይሆን አሁን ሰይድን የምታግዙ ሰዎች ማለት ነው። የምር አላህን ፍሬ የምትሉ እናንተ ራሱ አላህን አትፈሩ። ገና እንደመጣው እኔን ሲፈልገኝ ብቻውን አይደለም ከሚስቱ ጋርም ሲፈልገኝ የነበረው። ብቻውን መጣና ፈለገኝ ወይስ እንዳይደብረው አብረው እንድታድር ነው? ማለት ለወንዶች ኖሩ ወንዶች ታከብሩኝ፣ አከብራችኋለሁ። የምትወዱኝ እወዳችኋለሁ፣ የማትወዱኝ እወዳችኋለሁ። ለማንኛውም የቀረውበትን ምክንያት አረባ ጋር ስለመጣ ነው በአጭሩ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። አመዛዝናችሁ ብትፈርዱ። አሰላሙ አሌይኩም ወረመቱላ በረከቱ። ሰላም፣ ሰላም፣ እንዴት ናችሁ? ደህና ናቸው ያለውኝ። የት ነው ያለሁት መሰላችሁ? ሰነአ ነኝ ያለሁት ማለት ነው። የመን እና በጣም ይቅርታ ሸውጃችሁ ስለሄድኩ ማለት ነው። ሳይድን በጣም ይቅርታ፣ እንግዲህ የሳይድን ሚስት አግኝቻታለሁ። አሁን አሁን ከቪዲዮ ውስጥ አስገባለሁ ማለት ነው። የሳይድ ሚስት ጋር ያው እንዳልኳቸው አውቃታለሁ አረቧን፣ እሷ ጋር ሄጄ ነበረ ማለት ነው። እሷን ለማግኘት ደግሞ ሳይድን ወደ ኢትዮጵያ ማስመጣት ነበረብኝ። እዛ ነው ያለሁት። እንግዲህ ሰናነኝ ያለሁት እንግዲህ፣ ከሳይድ ሚስት ጋር ቆይታ እናደርግ። ለማንኛውም ግን ስቀልዳችሁ ነው ማለት ነው። እውነት ለመናገር በመጀመሪያ ተመልካችንም ይቅርታ፣ ግን የምናገረው ነገር ዛሬ አለ ማለት ነው። አንድ የምናገረው ነገር አለ። ሳይድም ኤርፖርት እንደመጣ ትናንትና ይቻዋለሁ ማለት ነው። በተረፈ የምትራገሙ እርግማን ሲፈጠር የምትራገም ሴት ወይ ደግሞ የሚራገም ሰው ራሱ የተረገመ ነው ይባላል። እና መራገም የለባችሁም ለእኔ ብቻ ሳይሆን ለራሳችሁ ራሱ ስትሉ ማለት ነው። አትራገሙ። በተለይ ደግሞ አላህ እንደዚህ ያርግሽ አላህ እንደዚህ ምናምን አትበሉ። እውነት ለመናገር ከሆነ ያው አዝናችሁ ምናምን እንደሆነ አውቃለሁ። ግን ያው እኔ ጋ ያለውንም ነገር መጀመሪያ ሳትረዱ በፊት መራገም የለባችሁም ማለት ነው ያው ሳይድን የሚደግፈው በተለይ በጣም ነው ማለት ነው እንትን የሚለይ እስኪ ግን እኔ መናገር የምፈልገውን ነገር ከመናገሬ በፊት ለምን እንደቀረው ለምን እንዳልኩኝ እነግራቸዋለሁ ማለት ነው እናገራለሁኝ። ስለዚህ መጀመሪያ ግን እስኪ ቪዲዮውን የሳይድን ኤርፖርት መቶ እየጠበቀኝ የነበረውን ቪዲዮ አንድ ላይ እንደተለመደው ማለት ነው መጥቼ ነበር ቤተሽ

ቦሌ ኢንተርናሽናል ኤርፖርት ነው ያለው። ቻለው እና ሱመያን ይጠበቀው ነው እዛ ላገባ የመን ላገባ ስል አረብ ላገባ ስል እንዳታገባ ማለት ነው። ያው ልጆቹን ናፍቋል፣ ምን እንደተሰማቸው አላውቅም። ምናምን ብላ ያለውን ነገር አልደግም፣ መስሎ ያለችውን በዛ ምክንያት ሳላገባ ፕሮግራሙ ካንስል አድርጌ መጥቻለሁ ማለት ነው። እና ካንስል አድርጌ መጥቻለሁ። አሁን እዚህ ይጠብቀዋል ትመጣለች ብዬ አስባለሁ እ ከመጣሁኝ ትንሽ ቆይቻለሁ። ረጅም ሰዓት ሆኔ ከአንድ ሰዓት በላይ ቆሜያለሁ። ምንም ስልኮቿም አጠራጥር እሺ ትንሽ ውስጥ የፈራ ስልኮቿ ላይ ብደውልም ምንም እንትን የሚል የለም። የማውቃቸው ዋትስአፕ ምናምን ትጠቀምበታለች ቢየ ማስበው ላይ ስሞክር አይሰራም። ዋትስአፕም፣ ቴሌግራም፣ ኢሞም በየመኖቹ የምትጠቀምበት እኔ ሀሳቤን ከቀየርኩ በኋላ ምናልባት እሷም ሀሳቧን ቀይራ እኔ ሀሳቤን ከዛ ቀይሬ እናገባ የነበረው አገባለሁ ብዬሽ አስቤ የነበረውን ትቼ ስለመተውኝ እሷ ሀሳቧን ቀይራ ከሆነ እኔ እንጃ። ብቻ በነገራችን ላይ ማለት ትልቅ ነገር አለ። ልታገባ የነበረውን መጣህ፣ ልጆችን ልታይ አላገኛቸውም። እዚህ ጋ ደግሞ ማለት ነው እኔ የቀረውበትን እኔ ቆይኛውን ዋናው ጉዳይ ማለት ነው፣ የቀረውበት ጉዳይ ስለዋሸ ነው የቀረውት ማለት ነው። ለምን ዋሼ? አሁን እዚ ጋ ሳይሄድ ማለት ነው ካንስል አድርጌ ነው ማለት ከሰርጉን አረብ ላገባ ነበረና፣ እና አረብ ላገባ የነበረውን ልጆችን አፍቀውሃልና ብላ ካንስል አድርጌ መጠው አለ። ሲፈጠር ካንስል ብታደርገው ኖርማል ነው። ምን አረብ ማግባት ብርቅ አይደለም። አሁን ተመለሰ ሄደ ማግባት ትችላለህ። ግን ካንስል አድርጎ አይደለም የመጣው፣ እዛት ነው የመጣው ልጅቷን ማለት ነው። ምክንያቱም ያው እንደምታውቁ ሰላም እዛ ነበረች፣ እሱ ጋር ነበረች ያለችው። ስለዚህ ሰላም እንደነገረች ከሆነ አንድ ላይ ነው አብረው ነው የመጡት፣ ከማጋ ከአረቧ ጋር ለምን? ምናልባት ልትዋሸኝ ትችላለች። ምናልባት ከዋሸች፣ ወይ ደግሞ ያው እንዳሰበው እንዳሰበ ወይ ደግሞ አብረን ነው የሚሄደው የምንሄደው ብላይሆን አላውቅም። እዚህ ጋር ቪዲዮ ላይ አልገባችው አረቧን። እዞ ነው የመጣው ከአረቧ ጋር ነው፣ እንግዲህ አብሮ የመጡ ማለት ነው። ግን ቪዲዮ ላይ እንዳወራው ከሆነ እኔ ካንስል ቪዲዮን ካንስል አድርጌ ሶሪ፣ ቪዲዮ አላልኩም ሰርግን ካንስል አድርጌ ልጆቼ ላይ መጠው ያለው ውሸቱን ነው አሁን እንግዲህ በወይ ልትፈልገ መጣሽ ብሎ ቀጣይ ቪዲዮ ሊሰራ ይችላል አረባ እኔ ሱመያን ልፈልግ ሲሄድ አረባ ደግሞ እኔ ልትፈልግ መጣሽ ብሎ ቪዲዮ ስለሚሰራ ጠብቁ አረቧን እዟት መጥቷል የት እዚህ ማለት ነው ቪዲዮ ላይ ግን አንጀት ለመብላት ሰርጉን ካንስል አድርጌ ልጆቼ ጋርና ሱመያን ይዤ ወደ ቤት ለመመለስ መጠው አለ ማለት ነው በጣም ማለት ትልቅ ውሸት እኔ ላይ አልኩት። ብቻውን ነው ልጆች ከናፈቁ ብቻውን መምጣት ነው ያለበት ማለት ነው። ልጆች ማለት አንድ ሰርግ ሲፈጠር ለልጆች ብለህ ብትቀርብህስ በጣም ኖርማል እኮ ነው። እኔ ከከፈልኩት ዋጋ አንተ አንድ ሴት ብትተው ምንም ማለት አይደለም። እኔ ከከፈልኩት ዋጋ ማለት ነው። እኔ እኮ በጣም ትልቅ ዋጋ የከፈልኩ ነው፣ በነገራችን ላይ እንዴ እሱ አንድ ብቻውን ኤርፖርት ላይ ቁጭ ብድግ ስላለ በጣም ነው ያዘናችሁ አንጀታችሁ ምናምን ሱመያ ምናምን አላችሁ እሱ ብቻውን እኮ ነው እኔ እኮ ልጄ በሆድ ያዝዬ አንዷን በእጄ ይዤ የኔን ቪዲዮ ስላልቀረጽኩላችሁ ነው ከልጆች ጋር እንዴት እንደሚሄድ እኔ ነኝ እኮ እየተጎዳ ያለሁት ምን እሱ ሴት ጥሎ ስለመጣ ምን ትልቅ ነገር እኮ አይደለም ጥሎ የመጣው ሴት ላይ ያገባ ነበር አንድ አመት ሙሉ ከሴት ጋር እየዞረ ሲፈልገኝ የነበረው ብቻውን ፈለገኝ ብቻውን ፈለገኝ። እኔ ሁለት ጊዜ አዳማ ብሄድ ህይወቴን አመሰቃቀለች ው አለ። እናንተ ራሱ ታዩ እንዴ ልጁን እስከምትሉ ድረስ እንዴ ሴት ልጅ ከወለደች በቃ ሌላ ህይወት የላትም። ባሏ እንደፈለገ መሆን አለበት። እሷ ስለወለደች ብቻ ታስራ እየተቀጠቀጠች ምን እያለች መኖር አለባት። ለምንድን ነው ማለት ሴት ልጅ ሁል ጊዜ ተጨቆና የምትኖረው? ለምን ኮመንት ላይ በጣም ብዙ ገብቸ ሳይ ትንሽ ነገር ካረኩ የምትፈርዱት ከየው ልጁን እንደዚህ በይ ልጁ ምናምን ትላላችሁ። እሱ ግን እንደፈለገ ሲሆን ምንም ወይኔ ሰይድ አንተ ምናምን ትላላችሁ። እኔ እኮ ልጅ ነው ያስኩት ልጅ፣ ሁለት ልጅ የሱ እኮ ናቸው። ሁለት ልጅ ይዤ ነው ያለሁት። ዓመት ሙሉ አዳማ ከሴት ጋር ታጅቦ በሴት እስኪ ሰይድን ከሴት ውጪ ቪዲዮ አምጡልኝ። አሁን እንደውም እዚህ ራሱ ከጀርባ ሴቶች አሉ። የለም ምን፣ እኔ የራሴ ህይወት የለኝም። እኔ እያገባው ከወንድ ጋር እየዞርኩ ነው። እንደሱ የምፈልገው እኔ ወንድዬ አግብቼ ቢሆንና እኔ አግብቼ ፈትቼ ይቅርታ አድርግልኝ ብለው ኮመንት ውስጥ እርግጠኛ ነኝ በእኔ ነው ፈርዱት። ሴት እዞ መየ ይቅርታ ሲል ወይኔ ሰይድ እንዴት እንዳሳዘንከኝ ያራ አላህን ማለት ብዙዎቻችሁ አላህን ፍሪ ትላላችሁ። እናንተ ራሱ አላህን ፍሩ። ሴት ለሴት ልጅ ጠላት ናት የሚባለው እውነት ነው። የምትወዱኝ አላችሁ አውቃለሁ። በጣም የምታከብሩኝ ለእኔ የምታግዙ ማከብራችሁ ማቃል አላችሁ በቃ የሆነ ስህተት እንኳን ስሰራ በፊት ለፊት እንደውም ከኮመንት ይልቅ በውስጥ መታችሁ የምትመክሩ ሱመያ እንደዚህ እኮ ነው የምትሉኝ አላችሁ አላይስጣችሁ ግን ይሄ እንደዚህ አላን ፍሪ ሳይድ እንደዚህ ላንቺ እንደዚህ ሁኑ እንደዚህ አይነት ወንድ አይገኝም ኧረ ባካችሁ እንደዚህ አይነት ወንድ አይገኝም ኧረ ብስሚላ እኔማ በቃ ማለት በጣም ነው የገረመኝ እስኪ ቪዲዮ ልጨርሰው ነው ይህን ኖር ይጨርሳለሁ ስሜታዊ ሆንኩ በጣም እና እየጠበቅኳ ነው። እስካሁን ድረስ ግቢ ውስጥ በጣም ዞሬ ያለው ዞሬ እየፈለግኳል ነበር። በግራም በቀኝም በምናምን እያልኩ ዞርኩ። እየፈለግኳል ነው እንግዲህ። ትቆምበታለች፣ ሰዎችን ይቀበላሉ። ያስ ምናልባትም ደግሞ ከሩቅ የምመጣ ከሆነ ቆይታ ስልኳን እንደምንገናኝ ብቻ እንጃ ብቻ እኔ ኤርፖርት ትቀበለኛለች፣ ከመጣ ልጆቹን ኤርፖርትም ወስጄ አሳየዋለሁ ስላለች ከመጣ ልጆቹን ኤርፖርት ቢሆን ወስጄ አሳየዋለሁ፣ ከልጆቹ አገናኘዋለሁ፣ ልጆቹ በጣም ናፍቀዋል። ታውቋቸው ነው መሰለኝ ምናምን ምናምን ስላለች በቃ እኔም አምኜ እዛ የነበረውን ፕሮግራም አረቧን አገባለሁ ብዬ ተናግረን ፕሮግራሙን ከጨረስኩኝ በኋላ እሱን ትቼ መጣኝ ማለት ነው። ቆሚ እየጠበከው ነው። እንግዲህ አሁን ኢንሻአላህ እስኪ ትመጣለች፣ እየጠበቃለሁ። ባና ሰነ ተዘራቶ አንተ ደግሞ ጠብቅ እንዳል ተስፋ ለማስቆረጥ አትመጣም። ቢያንስ መጣና በቃ አለ አይደለ ልጆቹ ግዴታ ስለሚፈልጉ ምናልባት እውነትም ሊሆን ይችላል፣ ታሳያለች የሚልም አለ። ውሸትም ከሆነ በኔ እንዳይሳበብም አለ አይደለ፣ ሰበብ እንዳይሆንብኝ ራሱ ልጆቹን ላሳይ ብዬም ቢያለ ምናምን እንዳልባል አንደኛ እኔም ደግሞ ልጆችን በጣም ስለናፈቁኝ እሷ ውሸቷንም ከሆነ እኔ አምኜ ነው የመጣሁት፣ ማለት ነው በእኔ በኩል እኔ አምኜ ነው የመጣሁት። እና ግቢ ውስጥ በደንብ ፈለግ። ካንተ ስንት ሰዓት? እኔ ጠዋት አራት ሰዓት ነው የመጣሁት። ከዛ እስከ ስድስት ሰዓት ቆሜ፣ ጭራሽ በዋትሳፕ ወይ ኢሞ በምን ደውልኩለት ጭራሽ ኦንላይን ላይ የለችም፣ ወይም ብሎክ እኔን አድርጋ ትሆን እንጂ ከዛ አንተም ኦንላይን ላይ የለም መንገድ ላይ ስለሆንክ ከዛ ለስራ ደውሎልኝ ወጣሁ። በጣም ተሪ ለ በጣም በጣም እንግዲህ እንዳያችሁት ነው ማለት ነው። ያሲንን ፈለካት ወይ ምናምን እያለው ነው አሁን። አር እንዲ ገብተ የፈታው ምን አስቸኮለህና፣ ሩጥ ክደቅ። አረብ የምታገባው ምን አስቸኮለ? እኔ ለሳይድ ብቻ ሳይሆን አሁን ሳይድን የምታግዙ ሰዎች ማለት ነው፣ የምር አላህን ፈሪ የምትሉ እናንተ ራሱ አላህን አትፈሩ። ገና እንደመጠወኝ እኔን ሲፈልገኝ ብቻውን አይደለም፣ ከሚስቱ ጋር ሲፈልገኝ የነበረው። ብቻውን መጣና ፈለገኝ ወይስ እንዳይደብረው አብረው እንድታድር ነው ማለት ለወንዶች ኖሩ። በቃ ወንዶች ምንም ቢያጠፉ ችግር የለውም ሴቷ መቻል አለባት። ወንድ ልጅ የሄደ ከሴት ጋር ቢያድር ችግር የለውም ይቅርታ በቃ። የፈለገውን ከአስር ሴት ጋር የሚተኛ መጥቶ ሴቷን ይቅርታ አድርጌልሻለው ካለ ለምንድነ ይቅርታ ማታደርግለት እንዴ? ለምን ይቅርታ ታደርግለታለች? ሴት እኮ ነች የእሱን ልጆች እያሳደገች ቁጭ ብላ። እኔ እኔ ያገባው እኔ ወንድ ከወንድ ጋር ስዞር አያችሁ። እኔ እኮ የእሱን ልጆች ይዤ እሱ እንደውም እኮ በራይድ ነው የሚሄደው፣ እኔ በታክሲ ነው የሚሄደው ልጆቹን ይዤ የእሱን ልጆች ይዤ። ሰይድ እኔን ማግኘት አቅቶት እኔን ማግኘት አቅቶት ነው። ሰና አላይ ከሰላም ጋር ያን ሁላ ፖሊስ አምቶ እነ ሰላምን እና ሀጅን እንደፈለገ ሲያደርግ የነበረ ሰውዬ ምን ነው ለእኔ ሲሆን አላገኘኝም? ሰላምን ፈልጎ አገኛት አይደል? የተደበቀችበት አወጣት አይደል? ለምን እኔ የተደበቅኩበት ማግኘት አቃተው? ምን እኔ እንትነኝ እንዴ? ከጣገቤ ሲደርስ ጥፍት አይደል? እኔ ኮ ከሱ የበለጥኩ አይደለም። ሳይድ ማግኘት የፈለገውን ሁሉ ያገኛል። ከሳይድ ስር የሚደበቅ ምንም ነገር የለም ግን አውቆ እየፈለገኝ መስሎ ግን እኔን እየፈለገ አለ። እኔን እየፈለገ አለ። ደግሞም የእውነት እንኳን ቢፈልገኝ እኔ ትክክል ነኝ። ምክንያቱም እኔ አንድ ዓመት ሙሉ ከልጆቹ ጋር ልጆቹን በማሳደግ ደፋ ቀና እያልኩኝ፣ እሱ ግን ከሴት ጋር ነው የሚሽከረከረው። ያችን ያመጣል በረኪና ጠጣችልኝ፣ ይችን ያመጣል መርዝ ጠጥታ ልትሞትልኝ ነበረ፣ ላገባት ነው እንደ። እንደው አንተ እሱን እኮ ነው አላህን ፍራ፣ ሳይድ ቀልብ ግዛና ወይ ሱመያጋ ማለት በቃ፣ ከሱመያ ጋር የእውነት ነገር ተነጋገሩ። እኔ ሁለቴ አዳማ ሂጅ፣ ህይወቴን ልኑርበት ሲል ተዋት፣ በቃ ህይወቴ ተይው፣ በቃ ህይወቱን ይኑርበት፣ በቃ ምናምን ምናምን፣ እሱ ህይወቱን ይኑር፣ እኔ ህይወት የለኝም እንዴ? አሁን እርግጠኛ ነኝ እኔ ላገባ ነው ብል እንዴት እንደምሰድቡኝ አውቃለሁ። ሴት ልጅ ከወለደች ህይወት የላትም ብላችሁ የምታስቡት ዛሬ እናንተ ለኔ የምትናገሩት ነገር እኮ ነገ እናንተም ላይ ይሆናሉ። በነገራችን ላይ ማለት ነው እኛ ስንፈርድ በሰው ምንም አይመስልም የራሱ ጉዳይ፣ የራሳችን ሲሆን ግን ያንገበግበናል። ለምን እንዲህ ይሆንላት? እሷ እንደዚህ ታደርጋለች። እሱ ሲያሳድደኝ እኔ ተው ስል በቃ እኔ ነበር ምሰልብኝ። አሁንም መልሳችሁ ለእሱ ነው የምታግዙት። አንድ አሁን አንድ ሴት ለልጆቹ ብሎ ሰርግ ካንስል አላደርግም ግን እንደው ካንስል አድርጎ ቢመጣና ባያገኛቸው እራሱ እኮ በቃ እንደ ትልቅ ነገር አያችሁት። ሊያገባ እኮ ነው ሄደው። ሰውየው ሌላ ስራ ድርጅት እኮ ሊከፍት አይደለም፣ ሄደው ሊያገባ ነው። ሄደው እኮ ሴት ጥሎ ስለመጣ ሄዶ ኖርማል ሊያገባል እኮ። ምን ለዚህን ያክል ከሀገሩ ድጋሜ እንዳይገባ አልተደረገ። ብርቅ ነው እንደ ለዚህን ያክል እንዴ። ማለት አብዛኛውን ጊዜ ማለት ነው። አሁን ይህን እኔ ቢሆን አረብ ላገባ ነው ብንሮ እንዴት እንደምትሰድቡኝ። ኢትዮጵያዊ ወንድ አትሽ ነው የኢትዮጵያ ወንድ እንትን ብሎሽ ነው ሂደሽ አረብ የምታገቢው? ሂደሽ እንትን የምትይው ሌላ ዜጋ የኢትዮጵያ ወንድ አትሽ ነው ሌላ ዜጋ የምታገቢው? እርግጠኛ ነው እንደዚህ ነው የምትሉ ወንዶች፣ ግን ሌላ ዜጋ ሲያገቡ በጣም ችግር የለውም። አቤት ደግሞ የምናደንቃቸው እኛ እራሳችን ማ ሴቶች፣ እኛን እነሱን የምናደንቃቸው ሴት ሌላ ዜጋ ስታገባ፣ ጭፍጭፍ ዘን በስድብ በስድብ ሴቷን በቃ ምን ጥርግርግ ነው የምናደርጋት። ምን አንቺ የኢትዮጵያ ንዳተች ነው ሂደች ሌላ ዜጋ የምታገቢው? ምን ስለሆነሽ ነው አንቺ? እሱ ምን ስለሆነ ነው ሌላ ዜጋ የሚያገበው? እሱ ምን ስለሆነ ነው አረብ ሂዶ የሚያገበው? በዛ ላይ ደግሞ አረብ ሊያገባ ሂዶ ልጆቹን ለማየት ስለመጣ ብቻ የሀገር ኮመንት። አንቺ አላህን ፍሪ፣ አላህን ፍሪ። እናንተ ራሳችሁ አላህን ፍሩ። ግዴታ አንድ ሴት ልጅ ከወለደች በኋላ ህይወት የላትም ማለት አይደለም። እኔም የራሱ ህይወት አለኝ። መጀመሪያ እዚህ ጋር ያለውን የልጆቹን ህይወት አስተካክሎ ከዛ ይሄድ የፈለገውን ሳይጣንም ያግባኝ ምን አገባኝ እንዴ! እንደውም እንደውም ሰይድ እኔም ፈልጎ ካላገኘ ራሱ ያገኘ ራሱ ፈልጎ ያገኘ። ምክንያቱም ሰይድን አውቃለሁ እያንዳንዷን ነገር። አሁን ሰይድ ፈልጎ እኔም ማግኘት አቅቶት ሳይሆን እኔም ማግኘት ስላልፈለገ ነው። ስለዚህ ሳይድ እኔን ፈልጎ አግኝቶ ከኔ ጋር ያለውን ነገር ጨርሶ ነው ሂዶ አረብም ይሆን ምንም ይሆን የሚያገባው። ካለዛ ግን ከዚህ የበለጠ እንደውም እስካሁን ሳይድ ምንም አላደረኩትም። ምንም እኔ እኮ የገና ማለት የምትጠባ ልጅና ገና የሶስት ዓመት ልጆች ናቸው ያሉ። እነሱን ይዤ ነው መንገድ ለመንገድ የምንከራተተው። እኔን ፈልጎ ማግኘት አቅቶ ሳይሆን ስላልፈለገ ነው። እንደውም እኔን ፈልጎ ካላገኘኝ በስተቀር እንደውም እስካሁን ማለት ነው ምንም ነገር አላረኩትም አሁን ግን እሱ እንዳለው እሱ በፊት እንዳላገባ አርጋኛ እንዲቻላል የእውነት እንዳታገባ ነው ማረግክ እንደው የራስ እኔ ህይወት የራሴ ህይወት ሲኖረ ብቻ ነው አንተን ምታውክ ካለዛ በስተቀር አልተውክም የዛሬ አራት ዓመት መጥቶሳል አላገባም ለዛውም ማለት ነው በስነስርዓት በሽምግልና ተያይዞ አግባ ተብሎ ስንት ነገር ሆኖ ሩጦ ነው ተመልሶ የመጣው ለምን ልጅ ስላለወለልኩኝ? አሁን ግን ሲመጣ አገባ። ለምን ልጆች ስላሉ የትም አትሄድም ተብላ ማለት ነው። ብዙ ጊዜ ወንድ ልጅ በልጅ ይታሰራል። ውለዱ ተሎ ብላችሁ ውለዱ። እኔን ራሱ በጣም ብዙ ሰው እንደዛ ላይ ነበር። ወንድ ልጅ በልጅ ነው የምትታሰረው፣ ሴት ናት። ሐቢብቲ በልጅ የምትታሰረው ሴት ልጅ፣ ከወለደች በኋላ መውጣት አትችልም። ልጆቿን ጥላ መውጣት ትችላለች? አትችልም። ልጆቿ ናቸዋ። ወንዱ ግን ልጅ ያስታቅፋታል፣ ይሮጣል ወደ ውጪ። ከዛ ትንሽ ነገር ልጆችሽን አሳድጊ የባልየው እኳ አለም የሚፈርደው ጉረቤት ልክ እንደተመልካች አሁን ጉረቤት ራሱ አንቺ በቃ ወልደሻ ልጆችሽን አሳድጊ እሱ ልጅ አያሳድግም ወንዱ ልጅ አያሳድግም ወይ ለምሳሌ በመንከባከብ ላይሆን ይችላል በብዙ ነገር እሱ እንደፈለገ መሆን አለበት ሴቷ መሆን የለባትም ሴቷ መውጣት አትችልም እንዴ ከስንት አንዱ ከሆኑ ስራ ማለት እኩልነት ብሎ እሷ ስራ መሰራ ከሆነ ካለዛም ደግሞ አንቺ ስራ እኔ ሰራለው እንደወንድ አንቺ ልጆችሽን አሳድጊ ብሎ ልጆቹን በስነስርዓት ስራ ውሎ መጥቶ ልጆቹን የሚያሳድግ አለ እንደዚህ አይነት አባት ግን፣ አብዛኛውን ጊዜ ጫነው የሚበዛው ማነው ማነው? ሴቷ ላይ ፈራጁ ማነው? ሴቷ ላይ ወንዱ ላይ አይፈረድበትም። ችግር የለበትም። ህሳ ሲባል ስመጣ ወይ በቃ እንደ በፊቱ አይደለችም። ምክንያቱም እዚህ ጋር ቀን ሙሉ ከልጆች ጋር የምትዳረቅ እናት ራሷን ማየት ትረሳለች። የተወሰነ ሰዓት ቢያግዛት ወይ ጊዜ የሆነ በቃ ዛሬ እንደዚህ ያድርጊ ብላት ልጆቹን ቢያግዛት እኮ እሷም፣ ማንም ሴት ራሷን ጥላ ቁጭ ማለት አትፈልግም። የመጀመሪያ አይነት ላይፍ ልጆቿን የመጀመሪያው አይነት ላይፍ ቢኖራት ደስ ይላታል። ከባሏ ጋር ግን አትችልም እና የምትፈርዱት በቤታችሁ ላይ ይህ የሆነ ራሱ ለሌላ ሰው ሰው መልሳችሁ ትፈርዳላችሁ በቤታችሁ ላይ አትፈልጉትም፣ ግን ለሌላ ሰው ሲሆን ትፈርዳላችሁ። ለምን እንዴ? ለምን ይምጣ ይጨርስ። መፍታትም ካለበት ይፍታ። ይፍታኝና ይሄድ። የኔን ካን ጠልጥሎ ነው እንደ መንገድ ላይ የሚሄደው። ከፈለገም በዚህ አልፈለገኝም አይደለ በቤቱ ላይ ይፍታኝ። ግዴታ መገናኘት እኮ የለብኝም የለብንም። ምክንያቱም እኔ ማግኘት እሱ ስለማይፈልግም ቪዲዮ ላይ እኔ ማለት ከዚህ በፊት ብያለሁ። እኔ ቪዲዮ ላይ እያለቃቀስኩኝ ድረሱልኝ እርዱኝ ምናምን ብል እንደውም የኔ ያስሄዳል። እኔ በጣም ነው ብዙ ሰው አሁን መንገድ ላይ ያገኘኛል። በጣም ብዙ ሰው ነው የሚያገኝ። ሲያዩኝ ራሱ አንዳንዴ ብዙ ሰው ነው የሚያግዘኝ። በነገራችን ላይ ልጆች እ ሁለት ልጆች ስለሆኑ በዛ ላይ ደግሞ ሁለት ናቸው። አንዷ አስተኛ፣ አንዷን በጣም ነው የምቸገረው። ያንን ሁሉ ብቀርጽላችሁ የእኔ ያስለቅሳል። እንደውም ከሱ ካሜራ ከአንድ ቦታ አሁን ዙሮ ይፈልግኝ አይፈልግኝ እንኳን እኳ አታውቁም። አንድ ቦታ ብቻ ቁጭ ብድግ ስላለ አዘናችሁለት። ገና ቁጭ ብድግ አድርገዋለሁ። እንደውም ማለት ነው እስኪ ልጆቹን እሱ ይዞ እሱ ልጆቹን ይዞ ብቻውን አንድ ወር ራሱ የያዛቸው እኔ አንድ አመት ነው የያዝኳቸው አለ እስኪ አንድ ወር። ኧረ አንድ ወር አንድ ሳምንት የያዛቸው እኔ ሳል አንድ ሳምንት ያለ ሴት እኔ ያለ ወንድ ነው የያዝኳቸው። ያለ ወንድ ማለት ነው እሱ ያለ ሴት ልጆቹን የያዛቸው ብቻውም ይችላል እየወጣ ነው። እዚህ ሲያለቅሱ ሲደፉ ምን ሲሉ ቪዲዮ እየቀረጠ ቁጭ ብሎ እንዲህ እያለ እንትን ሲል እው ነው የምትሉት። እኔ እኮ እዛ ከካሜራ ጀርባ ምንም የሚያሳዝን ነገር እኮ አልቀርጽም። ምክንያቱም ልጆችን እዚህ ጋር እየመጣሁኝ በልጆች ብሰራ እንደውም የበለጠ ነው የሚሆንልኝ። እንደውም በአዲስ አጀንዳ ነው እያላችሁ ይነርለን ያለውን ትክክለኛ ላይፌን እንግልቴን ባሳያችሁ በጣም ነው ደስ የሚለኝ፣ ግን አልፈልግም አንደኛ፣ ልጆችን ቢዝነስ መጠቀም ስለማልፈልግ እዚህ ጋር መጥቼ እዛ ጋር ያለውን ነገር ባለቅስ እንኳን እዛ ጋር ነው። በየት ጠርጌ መጥቼ እዚህ ጋር ቁጭ ብዬ ቪዲዮ የምሰራው? ለምን ብዙ ሰዎች ማለት እኔ በቃ ጠንካራ ሆኝ ምናምን ነው መሆኑን ፈልገው እንጂ እዚህ ማለቃቀስም ስለማልፈልግም በዛ ላይ የሚወዱኝም ሰዎች ስላሉ እነሱም እንዲያዝኑ እኔ ሳዝን የሚያዝኑ በጣም ብዙ ልጆች አሉ። ያንን እንዲያው ስለማልፈልግ ነው፣ ጠላቴ ደግሞ ደስ እንዲለው ስለማልፈልግ ነው። ስለዚህ አቶ ሳይድ በያን መቶ አንድ ቪዲዮ ላይ አንድ ፓርት እንትን ስላለ ብቻ አጠዋት ምናምን እንዲህ ስላለ ብቻ አትራገሙ፣ እናንተ ራሳችሁ አላህን ፍሩ። የምር ማለት ሳይድ እንዴት ነው የፈለጋት ብላችሁ ማመዛዝና ያለባችሁ። የምር አንድ አመት ሙሉ ሴት ሳያገባ ብቻውን ፈልጎ ቢሆን እኔም ከእናንተ ጋር ነው። እንደ እችን ሲፈጣ እዛች ጋር እየሮጠ እኔን ሲፈልገኝ እንግዲህ የመጨረሻ ሰጥቼሻለሁ ምናምን እኔ እኮ የልጁ እናት ሲፈልግ እያሰደበኝ እኔ እንኳን ዝም ስል ምስል ቪዲዮ ካሰረኩ እያሰደበኛል እንደ ሲፈልግ ደግሞ ከሴቶች ጋር ወጥቶ ዛሬ መጨረሻ ነው እያለ አላህን አናት ፈሪም እንዲ ንጨረ እናንተ አላህን ፍሩ እናንተ፣ ራሱ ወላሂ አላህን ፍሩ። መጀመሪያ ይህ ሰውዬ ምን እያደረገ ነው? እስኪ ይችኛውን ገና ከመፍታቱ ከዚህ ይችኛዋ ፊት ከቤዛ ጋ ገና ጠጣች ምናምን ምናምን ቤዛ፣ አንተው ከሮዛ ከሮዛ ጋ ሮዛንተው ሩጡ አረባ ጋ ይሄ ያልተቀረጸ ራሱ ብዙ ይኖራል፣ በጣም ብዙ ይኖራል። እኔ የሰማሁትም ስላለ ነው የራሱ ቅርብ የሆነ ሰው ስለነገረኝ፣ ማጣላት ሰማ አልፈልግ ነው ዝም ያልኩት። እኔ ፈለገውን ሰው ያገኘል ያልፈለገውን ሰው ጠፉት። እኔ ጠፋው? እኔ አስማተኛ ነኝ እንዴ? ይዋጣልናል። እንደውም ከሳይድ ጋር መሆን የፈለጋችሁ ሁኑ፣ ከኔ ጋር መሆን የፈለጋችሁ ከኔ ጋር ሁኑ። ግን ስትፈርዱ የምር ፍረዱ። ሴት ስለሆንኩ ብቻ አጨፍጭፉኝ። የልጅ እናት ነኝ የልጆች እናት ነኝ። በጣም እንደውም ከሳይድ ይበለጣል። ለእኔ ነው መታዘን ያለበት ቢያንስ እንኳን አግኝቶኝ ወይ ደግሞ ካልፈለገ በቃ አግቢ እንደውም በቃ ከዚህ በኋላ ብሎ ከፈለገ መፍታት ይችላል። ፈትቼሻለሁ ህይወትሽን ኖሪ። እኔ ስጠፋበት እንደወጣ ያሰድበኛል። እኔ የሆነ ነገር ስለው ያስፈራራኛል። እኔ ያገባለሁ ከዛ ደግሞ እና እንደውም ተዋት በቃ እኛን አግባል። እንደውም እንደዛ የምትሉ ልጆች ቢያገባችሁ ደስ ይለኛል። እንደውም ከዛሬ ጀምሮ ማለት ነው፣ ከዚህ በኋላ ይዋጣልናል። እኔ እስካሁን ድረስ ስከተልህም ሲሄድም ምናምን ለተንኮል አልነበርም። ምንም አይነት ነገር በተንኮል የለብኝም። ከዚህ በኋላ ግን የምር ተንኮል ሰራለሁ፣ የምር ማለት ነው። ህይወት ግን ብትብጥ ነው ማድረገው። እዛ ደግሞ በአግባቡ ፈልገ አግኘኝ፣ አልጠፈውብም። ፈልገ የውነት እየፈለግኳት ነው እንዳልከው፣ ፈልግና አግኘኝ። ከሴት ጋር ሰውን ብቻህን አንተ ያለ ያለሴት መሄድ አትችልም። ያለ ያለሴት መንቀሳቀስ አትችልም። እንዴ ያለ ሴት የትም ቦታ ስትሄድ ሴት ግዴታ ሴት አስከትለ መሆን አለበት። እንዴ ብቻህን ሄድ እስኪ፣ ያለ ሴት ሄድ። እዛም ሴት ሴት አስከትሎ እዚህም ሲመጣ ሴት አስከትሎ፣ ደግሞ እየፈለግኳት ነው ከማጋንም። አንተ እኮ ከእነሱ ጋር እየተዝናና ነው፣ የራስክን ላይፍ እየኖርክ ነው። እኔን እየፈለግከኝ ሰው ላይፍን እየኖርክ ነው። ቢያንስ እንዴት ይህን መገመት ያቅታችኋል? እያያችሁ ራሱ የምትፈርዱት ማለት ነው። ለታከብሩኝ አከብራችኋለሁ። የምትወድኝ እወዳችኋለሁ የማትወድኝም እወዳችኋለሁ። ለማንኛውም የቀረቡበት ምክንያት አረባ ጋ ስለመጣ ነው ባጭሩ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። አመዛዝናችሁ ብትፈርዱ፣ በሴትነት ብቻ ባትፈርዱ በጣም ደስ ይለኛል። ሴት ስለሆንኩ ብቻ ጫና ባትፈጥሩ በጣም ደስ ይለኛል የምር እኔ የምኖረው ምንድነው፣ እሱ የሚኖረው ምንድነው ብላችሁ ብትፈርዱ ደስ ይለኛ ማለት ነው። በተረፈ ወዳችኋለሁ አክብራችኋለሁ። ሰላሙ አለይኩም ወራህመቱላ በረካቱ